ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች፣ አዲስ አበባ ከሚገኘው ከአማራ ሚዲያ ኮርፖሬሽን ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ በትንታኔ የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋራ ብሬያችሁ ቆይታ ያደርጋለሁ። የዘመነ የከተማ አገልግሎት ለነዋሪዎች ተደራሽ ማድረግ የሚያስችል ውጤታማ የዲጂታላይዜሽን ስራ በክልሉ የተተገበረ መሆኑን በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ገለጹ። የአማራ ክልል ከተማና መሰረተ ልማት ቢሮ ከዞንና ከተማ አስተዳደር መዋቅሮቹና ተጠሪ ተቋማት ጋር የ2017 በጀት ዓመት እቅድ አፈጻጸሙን ገምግሟል። ቤተልሔም ሰለሞን ተከታትለዋለች። ከተሜነትን የሚመጥን የፕላንት ግበራን ከማረጋገጥ አኳያ በመሬት አጠቃቀም በመሰረተ ልማት በቤቶች ግንባታና በኮሪደር ልማት ዘርፍ በበጀት ዓመቱ የነበሩ አፈጻጸሞች ላይ ቢሮ ባካሄደው ግምገማ እንደ ክልል የተሻለ አፈጻጸም መመዝገቡን በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ ተናግረዋል። ህዝባችን ልማትን ይፈልጋል። ህዝባችን በከተማ ያለ አገልግሎትን ይፈልጋል። የተለያዩ መልካም አስተዳደር ችግሮችም ተፈተው ማየት ይፈልጋል። በዋነኝነት በልማቱ በኩል በመሬት ዘርፍም በከተማ ልማትም በመሰረተ ልማትም በቤቶችና ኮንስትራክሽን በኩልም የተሰሩ ውጤቶች አበረታች መሆናቸውን ለማየት ችለናል። የመልካም አስተዳደር ጥያቄዎችን በፊት ከነበረበት በተለይም ደግሞ እንደ ዞንና እንደ ከተማ በደንብ ተለይተው ስፔሲፊክ ሆነው የመፍታት አካሄድ ተከትለን ስለነበረ አሁን ወደ ሰባ ፐርሰንት የሚሆኑት የመልካም አስተዳደር ጥያቄዎች እንደተፈቱ ማየት ችለናል። በአንዳንድ ዞኖችና ከተሞች ደግሞ ተነስተው የነበሩ የመልካም አስተዳደር ጥያቄዎች ከሞላ ጎደል ወደ ዘጠና ፐርሰንት እንደተፈቱ፣ አንዳንዶቹ ላይ እስካሁን ድረስ የሚቀር ስራ እንዳለ ማየት ችለናል። ይህንን ከፈታን የአገልግሎት አሰጣጥን በማዘመን ደግሞ ለከተማው የሚሰጠው ለነዋሪዎች የሚሰጥ አገልግሎት እየተሻሻለ ሲሄድ የበለጠ ህብረተሰቡ ለልማት ለአገልግሎት ፍላጎቱን እየገለጸ ሰላምን ደግሞ እያረጋገጠና ዘላቂ እንደሚያስጌድ አድርጎ እንደሚያስጌድ ዛሬ ያየንበት ነው። የ2017 በጀት ዓመት ከተሞችን በማነቃቃት ረገድ የተሻለ ስራ የተሰራበት መሆኑ የገለጹት ተሳታፊዎቹ ስራውን በውጤታማነት ለመተግበርም የአመራሩ ቁርጠኝነትና የማህበረሰቡ ተሳትፎ ከፍተኛ እንደነበር አንስተዋል። እንደኛ እንደ ሰሜን ሸዋ ዞን ከመቶ 23 በላይ ፕሮጀክቶችን አቅደን ከማህበረሰቡ ጋር አሳትፈን እውቅና ሰጥተን በርካታ የመሰረተ ልማት ስራዎችን እየሰራን ነው። ዋናው ትልቁ አቅሙ ህዝቡ ነው። ክልላችን ከነበረው ቀውስ ወጥቶ አሁን ወደ ተሻለ ሰላም እየመጣ ስለሆነ ይሄንን ሁላችንም የከተማ አመራር፣ የከተማ ነዋሪ፣ የሁላችን ድርሻ ስለሆነ ከተሞቻችንን በበለጠ አሁን ካለው በበለጠ ማሻገር አለብን። የአማራ ክልል ከተሞችና መሰረተ ልማት በዚህ አመት የነበረው ክትትልም በጣም የተሻለ ነው። ከተሞችን አንዱ ካንዱ ተሞክሮ እንዲያገኝ ወርደው በመደገፍ ረገድ በጣም ጥሩ ስራ ነው ሲሰሩ የነበረው። በ2017 ዓ.ም በተለይም ደግሞ በከተሞች እየተከናወኑ ያሉ ተግባራት እጅግ በጣም የሚያበረታቱና ተስፋ ሰጪ ናቸው። በችግርም ውስጥ ሆኖ ልማት ማልማት እንደሚቻል የተረጋገጠበት ዘመን ነው። ዘመኑ የከተሞች ዘመን ነው። በክልሉ ለረጅም ጊዜያት የመልካም አስተዳደር ጥያቄ ሲያስነሳ የነበረውን የአገልግሎት አሰጣት በማዘመን ረገድም አመርቂ ስራ በመተግበር የዜጎችን እንግልት ለመቀነስ እየተሰራ መሆኑንም ቢሮ ኃላፊው ገልጸዋል። ክልላችን ላይ ስለ አጠቃላይ ቴክኖሎጂ ትግበራ ኤሌክትሮኒክ ሰርቪስ የሚለውን በጽንሰ ሐሳብ ደረጃ ነበር እያወራን የነበረው። በአሁኑ ሰዓት ግን አብዛኛው ከተሞቻችን የመሬት ስርዓታቸውን፣ የአገልግሎት አሰጣጣቸውን፣ የመዘጋጃ ቤት አገልግሎታቸውን ወደ ዲጂታል አሰራር ስርዓት አስገብተዋል፣ እያስገቡም ይገኛሉ፣ በሂደት ላይ ናቸው። መዳረሻችን ግን አጠቃላይ የዘመነ የከተማ አገልግሎት ኖሮ ኅብረተሰባችን የሚፈልገውን አገልግሎት መረጃውን በሰዓቱ የሚያገኝበት ከተቻለ ደግሞ ሄዶ ማይሰለፍበት፣ ግን በኦንላይን አገልግሎቱን የሚያገኝበት እቤቱ ሆኖ ኦንላይን ሲስተም መክፈት ነው እንጂ ሄዶ መዘጋጃ ቤት ላይ የማይሰለፍበት አገልግሎት እንዲፈጠር ነው የሚፈልገው። ይሄ እንዲሳካ ማስቻል መቻል አለብን። በከተሞች የሚኖረውን እንቅስቃሴ እንዲዩ ማዘመን መቻል አለብን። ይሄ በዋነኝነት ስማርት ሲቲ የሚለውን አስተሳሰብ ከኮሊደር ልማት ጋር በማስተሳሰር በቀጣይ የዘመኑ ለከተሞቻችን የቀለጠፈ አገልግሎት የሚሰጡ ምቹ የሆኑ ከተሞች እንዲኖሩን የሚያስችል ስራ እያከናወን እንገኛለን። በመድረኩ የአንድ ከተማ አንድ ፕሮጀክት ትግበራ፣ የኮደርስ ስልጠናና የምግብ ለዋላዊነትን ማረጋገጥን ጨምሮ የመንግስት ኢኒሽቲቮች ላይ ትኩረት አድርጎ መስራትና ክልሉን ማሻገር የቀጣይ አቅጣጫ መሆኑም ተመላክቷል። የኮሪደር ልማት የኮንስትራክሽን ኢንዱስትሪ የደረሰበትን ስኬት ማሳያ መሆኑን የኮንስትራክሽን ባለስልጣን ገለጸ። በቀጣይም በኮንስትራክሽኑ ዘርፍ ያሉ ተግዳሮቶችን ለመፍታት ከአጋር አካላት ጋር እንሰራለንም ብሏል። ራሄል ደምሰው ዝርዝር አላት። የኮንስትራክሽን ኢንዱስትሪውን ዘርፍ የበለጠ ውጤታማ ማድረግ የሚያስችሉ ስራዎች እየተሰሩ መሆናቸውን የኮንስትራክሽን ባለስልጣን ገልጿል። የግልና የመንግስት ተቋማት ዘርፉን ለማዘመን የሚያስችሉ ስራዎችን እያከናወኑ መሆናቸውን የጠቀሱት በባለስልጣን መስሪያ ቤቱ የኮንስትራክሽን ፕሮጀክት ግንባታ ቁጥጥር መሪ ስራ አስፈጻሚ በረከት ተዘራ ናቸው። በዚህ ሂደት ውስጥ ደግሞ ተግዳሮቶች መኖራቸውን ተናግረዋል። አሁን ያለንበት የኢኮኖሚ ግሽበቱ ምናልባት ለሚገነቡት ግንባታዎች የዋጋ ንረት ወደኋላ የመቆጠትም ዲሌይ ፋክተር አላቸው። ሌላው ደግሞ እነዚህን ሁሉ እያየን በተለይ በኮሪደር ልማትና በሜጋ ፕሮጀክቶች የምናያቸው ፈጣን ለውጦች ኮንስትራክሽን ኢንዱስትሪ ላይ የተሻለ የአፈጻጸም ፐርፎርማንስ አገር እንደ ሀገር እየተከተለች ያለችበት ጥሩ አመላካች። ሁለተኛው ግን በተለይ እንደ ሀገር ደግሞ በዚህም በዚያም ቦታ ፕሮጀክቶች ባሉበት በተለይ የሚነሳው የጸጥታ ችግር ይህንን ያገኘነውን ጥሩ ኦፖርቹኒቲ ወደ መሬት አውሎ እንዳንጠቀም እንቅፋት እየሆነብን ነው። የኮንስትራክሽን ባለስልጣን በኮንስትራክሽን ኢንዱስትሪው ላይ ተሰማርተው የሚሰሩ ኮንትራክተሮች ሰራተኞችን የሚያስተዳድሩበትን ሂደትና አለመግባባቶችን በመቆጣጠር ከሚመለከታቸው አካላት ጋር እንደሚሰሩ ስራ አስፈጻሚው ገልጸዋል። አማካሪዎች፣ ኮንትራክተሮች እንዴት ነው ስራዎቻቸውን ማኔጅ ማድረግ ያለባቸው የሚለውን ነገር ዓለም በደረሰበት ስታንዳርድ የኢትዮጵያ ኮንስትራክሽን ማናጅመንት ስልጠናዎችን በተለያየ ሌቭል ይሰጣል አጋጣሚ ደግሞ በእነዚህ ሂደቶች ውስጥ ለሚፈጠሩ አለመግባባቶች ሲኖሩ ደግሞ እንዴት ነው ችግሮቻቸው መፍታት ያለባቸው የሚለውንም ተመሳሳሾች የማሰልጠን የማብቃት ስራ ይሰራል። እንደርድ መሰረት ነው ወይ ችግሮች አሉበት ወይ፣ እነዚህኑ ዲቴክት አድርገው ኤዚሊ የኮረክሽን ማስተካከያ ስራዎችን የምንሰራበትን አንደኛ የቢም ቴክኖሎጂ የምንለውን አሁን በቅርብ ጊዜ የትኛውን ግንባታ ተገንብቶ ወደ ኢትዮጵያ ኮንስትራክሽን መጥቶ ዲዛይን ሪቪው ማረጋገጫ በሚሰራበት ሰዓት ላይ ያንን ኢምፕልመንት እናደርጋለን። ሌላው ይህ ቢም የምንለው ቴክኖሎጂ የማኔጅመንት ሲስተሙን ይዞ ነው ያለው። ስለዚህ ይሄ ፕሮጀክት መቼ ተጀምሮ መቼ ያልቃል፣ ቦታ ውስጥ አፕሮፕሪየት ነው የሚለውን ነገር በዛ መሰረት ቼክ እናደርጋለን ማለት ነው። የኮንስትራክሽኑ ዘርፍ የስራ እድል ፈጠራ ላይ አስተዋጽኦ ጎላ ነው ያሉት ስራ አስፈጻሚው፣ በቀጣይም የኮንስትራክሽኑ ዘርፍ ጥሩ እየሰሩትን ለማበረታታትና ህገወጥ ስራዎችን ለመቆጣጠር ህጎችን እንደሚያወጡ ተናግረዋል። አንዳንድ ፕሮጀክቶች አምስት ስድስት የኮንትራክተሮች ስድስት ሰባት ፕሮጀክቶችን ይዙና ግን በአንዱ በተፈቀደላቸው የሰው ኃይል ብቻ ነው እየተጠቀሙ ሽፍት እያደረጉ ያሉት። ስለዚህ ቁጥጥሩ አንዱ ይሄ ነገር እንዳይከሰት ፕሮቴክት ያደርጋል። ስለዚህ በአጠቃላይ ምናልባት በተወሰኑ ኤሪያዎች ላይ የዳታ መሰብሰብ ስራ ተሰርቶ ለሴቶች ብቻ ወደ 9220 በውስን ከተሞች ላይ የስራ እድል የተፈጠረበትና ለወንዶች ደግሞ ወደ 191 ወጣቶችና የስራ እድል የተፈጠረበት ሁኔታ አለ። ሌላው በተለይ የእኛ ባለድርሻ አካላት በቅርበት ስራዎቻችን የምናከናውን የህዝብ ተወካዮች ምክር ቤት የምናወጣቸውን መመሪያዎች፣ አዋጆች ቶሎ የማጽደቅ ፕሮሰስ ቢያስኬድልን ምናልባት ጠንካራ የህግ ማቀፎች ኖሮ በዛ ጠንካራ ህግ ማቀፍ ለእርምጃ ለመውሰድም እርምጃ ብቻ ሲሆን ሪኮግኒሽን ለመስጠት ጥሩ የሰራውንም ለመሸለም ትልቅ አስተዋጽኦ ያለውን የኮንስትራክሽኑ ዘርፍ የስራ እድል ፈጠራ ላይ አስተዋጽኦ የጎላ ነው ያሉት ስራ አስፈጻሚው፣ በቀጣይም በኮንስትራክሽኑ ዘርፍ ጥሩ የሰሩትን ለማበረታታትና ህገወጥ ስራዎችን ለመቆጣጠር ህጎችን እንደሚያወጡ ተናግረዋል። ባለፉት 11 ወራት በወረዳና ና በከፍተኛ ፍርድ ቤት ከቀረቡት ከ43 ሺህ በላይ የፍትሐብሔርና የወንጀል መዝገቦች መካከል 97 በመቶ ውሳኔ ማግኘታቸውን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት አስታወቀ። አገልግሎት አሰጣጡን ጊዜና ወጪ ቆጣቢ ለማድረግ የሚያስችል ስራ እየተሰራ እንደሚገኝም ተገልጿል። ፋንታንሽ መሀመድ ተጨማሪ አላት። ቀልጣፋና ፍትሀዊ የሆነ የዳኝነት አገልግሎትን በመስጠት ተገልጋዩን ማርካት አንዱ የፍርድ ቤቶች ኃላፊነትና ተግባር ነው። በሰሜን ሸዋ ዞን ከፍተኛ ፍርድ ቤት የሚሰጡ የዳኝነት አገልግሎቶች ቀልጣፋ በመሆናቸው ለዚሁ ሊቀጥሉ ይገባል ሲሉ ጠበቃና የህግ አማካሪ እንግዳው ተስፋዬ ተናግረዋል። ከፍተኛ ፍርድ ቤት አገልግሎት አሰጣጥ ለእያንዳንዱ አገልግሎቶች ስታንዳርድ አለው። ባለጉዳዮችን በየጊዜ በቀጠሮ ያስተናግዳል ወይም ደግሞ በፕሮግራም ማለት ነው በዛ ስለዚህ እያንዳንዱ ስታንዳርድ፣ የቀጠሮ ስታንዳርድም ስላለ በዛ መሰረት አገልግሎት ይሰጣል። በተቻለ መጠን ባለጉዳዮች የሚፈለግባቸውን ነገር ከባለጉዳዮች የሚፈለጉ ማስረጃዎችን የሰነድም ሊሆን ይችላል፣ የሰው ማስረጃ ሊሆን ይችላል። አጠቃላይ የክርክራቸውን የሚጠቅሟቸው ነገሮች አጠቃላሁ እስከተገኙ ድረስ በፍርድ ቤቱ ደረጃ መጓተት አላይም። ቀልጣፍ አገልግሎት አለ እና መልካም መስተንግዶ አለ ብዬ ነው ማስበው። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ባለፉት 11 ወራት ከ43ሺ በላይ መዛግብት በፍታ ብሄርና በወንጀል ጉዳዮች ቀርበው 97 በመቶ ያህሉ ውሳኔ ማግኘታቸውን የፍርድ ቤቱ ፕሬዚዳንት ዮሐንስ ወንድሙ ተናግረዋል። በዚህ 11 ወር ውስጥ በወንጀልም በፍታብሔርም በከፍተኛና በወረዳ ፍርድ ቤት 43995 መዛግብቶች ቀርበዋል። ወረዳ ለብቻው ነጥለን ስናየው በፍታብሔርም ብሔርም በወንጀልም የቀረቡ መዛግብቶች 41700 መዛግብቶች ናቸው። ከዚህ ውስጥ 38582 መዛግብቶችን ወስነው ወደ 2488 መዛግብቶች ወደ ቀጣይ ወር ወይም ወደ ሰኔ ወር የተላለፈበት አግባብ አለ ማለት ነው። ይህንንም ስናየው ከቀረባው አንጻር 97 ፐርሰንቱን ወስነዋል። ከእቅድ አንጻር ደግሞ 97 ፐርሰንቱን የወሰኑበት አግባብ እንዳለ ማየት ይችነናል ማለት ነው። የፍርድ ቤቱን አገልግሎት ወጪ ቆጣቢ በማድረግ በኩል የተለያዩ ቅጻቅጾች ተዘጋጅተው አገልግሎት ላይ መዋላቸውንም ነው አቶ ዮሐንስ የተናገሩት። ወደ 1851 ባለጉዳዮች በከፍተኛ ፍርድ ቤት ረገድ የቅጻቅጽ ተጠቃሚ ናቸው ማለት ነው። ምናልባት ይህንንም ከወጪ አንጻር ወደ 343 ሺ ብር አካባቢ ከማውጣት ድነዋል ማለት ነው። እኛ ባዘጋጀነው ቅጻቅጽ በመጠቀማቸው ምክንያት በ32ቱም ወረዳ ፍርድ ቤት ያየን እንደሆነ ወደ 33908 ወደ ፍርድ ቤት የመጡ ባለ ጉዳዮች የቅጻቅጽ ተጠቃሚ ሆነዋል። በጥቅሉ ከዞን እስከ ወረዳ ቅጻቅጹን በማዘጋጀታችንና ተደራሽ በማድረጋችን 8 ሚሊዮን 938 ሺ ብር አካባቢ ማህበረሰቡ ወጪ ከማውጣት የዳነበት አግባብ መኖሩን አይተናል ማለት ነው። የሚመጡ ጉዳዮችን ፈጥኖ በመፍታት በኩል አብዛኛው ከስድስት ወር በታች የእድሜ ቆይታ እንዲኖረው በትኩረት እየተሰራ መሆኑንም የፍርድ ቤቱ ፕሬዝዳንት ገልጸዋል። በከፍተኛ ፍርድ ቤት ደረጃ ውሳኔ ያገኙት 2195 መዛግብቶች ናቸው። ከሚቀርቡ ወይም ከምንወስናቸው ወስናቸው መዛግብቶች ውስጥ 88 ፐርሰንቱን ከስድስት ወር በታች እድሜ ኖሯቸው እንወስናለን የሚል እቅድ ነበረን። ዳሩ ግን ከእቅዱ በአንድ ዝቅ ብለን 87 ፐርሰንቱን ከቀረበ ውስጥ ከወሰነ ውስጥ 87 ፐርሰንቱን ወይም ደግሞ 1911 መዛግብቶች በከፍተኛ ፍርድ ቤት ደረጃ ከአንድ ወር እስከ 6 ወር ባለው ጊዜ ውስጥ የተጠናቀቁበት አግባብ እንዳለ ማየት ይቻላል። ይሄም ቀልጣፋ አገልግሎት እየተሰጠ መሆኑን ያሳያል ማለት ነው። ጥራት ያለው የፍርድ አገልግሎትን ለመስጠት ሕብረተሰቡ መረጃና ማስረጃዎችን አሟልቶ ሀቅን መሰረት አድርጎ በመስራት የፍርድ ሂደቱን ሊያግስ እንደሚገባም ተጠቁሟል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በትንታኔ ወደምንመለከተው ጉዳይ ተሻግረናል። በአማራ ክልል በደረሰው የሰላም ችግር በትምህርት ዘርፉ ላይ ተጽዕኖን አሳድሯል በሰሜን ሸዋ ዞን በዘርፉ ላይ የደረሰውን ችግር በመረዳት ማህበረሰቡና ባለድርሻ አካላት ስለሚኖራቸው ሚና የሰሜን ሸዋ ዞን ትምህርት መምሪያ ምክክር አድርጓል። ችግሩን ለመሻገር ሲደረጉ የነበሩ ጥረቶችና በቀጣይ በሚደረጉ የትኩረት ነጥቦች ዙሪያ የተለያዩ የስራ ኃላፊዎችና ወላጆችን አነጋግሮ ባልደረባችን በላይ ተስፋዬ ተከታዩን ዘገባ አዘጋጅቷል። ትውልድ የሚቀረጽበት የትምህርት ተቋም በሰላም እጦት ምክንያት የመማር ማስተማር ሂደቱ ችግር ገጥሞት ቆይቷል። በ2017 የትምህርት ዘመንም በአማራ ክልል ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን መረጃዎች ያሳያሉ። በሰሜን ሸዋ ዞንም ተመሳሳይ ችግሮች በመኖራቸው ለትምህርት ተቋም የማህበረሰቡ ድርሻ ምን ይመስል ነበር ስንል ከመንዝ ጌራ ምድር ወረዳና አንጎለላ ና ጠራ ወረዳዎች ነዋሪዎችን አናግረናል። ወላጅ ነኝና ከትምህርት ቤት እንዳይቀሩ በሚቻለው መንገድ የራሳችንን በመወጣት ከትምህርት ቤት መምህራንና አመራሮች ጋር በጋራ ነው የምንሰራው። ችግሮች እንኳን ሊፈጠሩ ሊታቀዱ እንኳን እነሱን በተቻለ መጠን የጋራ ስራ እየሰራል። አምናም በዚሁ ቀጥሎ የሄደ ነው። ዘንድሮን በተመሳሳይ በተሻለ መንገድ ያስቀጠልንበት አግባብ ነው ያለው። ትምህርት ቤት የማይሄዱ ተማሪዎች ካሉ በእኛ ዙሪያ ያሉ ያው እንመክራለን። ክላሶች የወዳደቁ ነበሩ እነኛን አግዝን በማለት የተዋጣ ጥገና ቁሳቁሶችን ገዛ ይገ ተደረገን ያሉ። በነበረው የጸጥታ ችግር ምክንያት ተማሪዎች ከትምህርት ገበታ ውጭ መሆናቸውን የጠቀሱት የወረዳዎቹ የትምህርት የስራ ኃላፊዎች ማህበረሰቡ የትምህርትን አስፈላጊነት በአግባቡ መረዳት ና የበኩሉን ድርሻ ለመወጣትም ጥረት ሲያደርግ እንደነበር ጠቅሰዋል። ከትምህርት ገበታ ውጭ ሆነዋል ህጻናት። በዚህም ምክንያት ደግሞ ህጻናት ከአካባቢያቸው ተሰደው ጭምር ወደ አዲስ አበባ የመሰደድ ወደ ተለያዩ የአረብ ሀገራት የመሰደድ አዝማሚያዎች አሉ እና በማህበረሰቡ ላይ እያሳደረው ተጽዕኖ በጣም ከባድ ነው። ማህበረሰቡ የተቻለው በገንዘቡ ያልተቻለው በእውቀቱ የተለያዩ ነገሮች ድጋፍ ህብረተሰቡ ያደርጋል። ገንዘብ ያለው ገንዘቡን ሁለተኛ ልጆቹን ወደ ትምህርት ቤት በመስረድ በማስተማር ያለ ትምህርት ድህነት ዋናው መፍጫ ቁልፍ መፍጫው ትምህርት ነው በሚለው ብሎ ስለሚያምን አንድ በሬ ያለውም አንድ ዶሮ ያለውም ለትምህርት ድጋፍ ይሰጣል። በተሰራው የግንዛቤ መፍጠር ስራም ደግሞ ማህበረሰቡ ትምህርት ላይ ያለውን ተሳትፎ በዚህ አመትም ከሁለት ነጥብ ሚሊዮን ብር በላይ በማህበረሰብ ተሳትፎ ካሉኑ ስን ትምህርት ቤቶች የሰበሰብንበት ሂደት ነው ያለው። ትምህርት የጋራ ስራ መሆን እንዳለበት ያነሱት የሰሜን ሸዋ ዞን ትምህርት መምሪያ ምክትል ኃላፊ ዋሲሁን ብርሃኑ በቀጣይም የጋራ ኃላፊነትንም ይጠይቃል ነው ያሉት። ሰሜን ሸዋ ህዝብ ለትምህርት ልዩ ትኩረት አለው። ትምህርትንም እያገዘ ነው። በገንዘቡም፣ በአቅሙ፣ በጉልበቱ በማቴሪያል እያገዘን ይገኛል። ግን ደግሞ ይሄ ብቻ አይበቃም። ትምህርት የጋራ ነው ስንል በምክንያት ነው። የአንድ ተቋም ብቻ አይደለም። ስቴክሆልደሮቹ ብዙ ናቸውና፣ መንግስት ያልሆኑ ድርጅቶች መንግስት ያልሆኑ ድርጅቶች ማህበረሰቡ፣ አንቂዎች በአጠቃላይ በሸዋ ትምህርት ላይ ሰፊ ስራ እንዲሰሩልን እንጠብቃለን። እየሰሩ ቢገኛሉ የበለጠ አጠናክረው እንደሚቀጥሉም ባለሙሉ ተስፋ ነኝ። ማህበረሰቡ ልጆቹ ወደ ትምህርት እንዲመለሱለት ጠይቋል ያሉት የሰሜን ሸዋ ዞን ምክትል አስተዳዳሪ ተክለየስ በለጠ በቀጣይም በሙሉ አቅም መስራት እንደሚገባ አሳስበዋል። ሰሞኑን በሁሉም ወረዳዎች የድጋፍ ሰልፍ ከወጣባቸው ምክንያቶች መካከል አንዱ ልጆች ይማሩ መፈክሩ ልጆቻችን ከትምህርት ገበታ ውጭ ሆነዋል። እየሞቱብን ነው። እየተሰቃዩ ነው። ያለ እድሜ ጋብቻ እየሄዱ ነው። በቃኝ እያለ ነው ህዝቡ። የመረረበት ምክንያት አንዱ ደግሞ ከልጆቹ አኳያ ይሄ ቀውስ አንተ ጋ ነው የሚመጣው ብለህ ስታወያየው በሰመመን የሚመለከት የነበረ ህዝብ አሁን ሁኔታው ገብቶታል። በልጁ ህይወት ላይ የሚደራደር፣ ወደ ኋላ የሚመለስ ማህበረሰብ አይኖርም። በእርግጠኝነት ተጽዕኖኑ መረዳትና የጋራ መፍትሄ ላይ መስራት ይገባል ያሉት የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ፖለቲካ ዘርፍ ኃላፊ አይነኩሉ አበበ ናቸው። ህብረተሰቡን ሞቢላይዝ አድርገን ትምህርትና ፖለቲካ የሚገናኝ አይደለም። ትምህርት ቤቶችን ሳያስነኩ ሳያስደፍሩ ህብረተሰቡ ባለቤት ሆኖ ከመምራት አካባቢ ጉድለት ነበረበት። ህጻናት ቤት ውለዋል። ቤት ውስጥ መደፈር ሊኖር ይችላል። ያለ እድሜ ጋብቻ ብቻ ቅድም እንዳያችሁት አለ። ይሄ ብቻ አይደለም። የልጆች የእናት አባት የህብረተሰቡ ስነ ንቦና ከፍተኛ ነው። በዋጋ በገንዘብ አይተመንም። ለዚህ በጣም ትልቅ ስራ ይጠይቀናል ማለት ነው። ይህንን በደንብ አድርጎ መያዝና በጋራ ርብርብ መስራት ያስፈልጋል። በቀውሱ ምክንያት የወደሙ ተቋማትን መልሶ ለማልማትና የትምህርት ዘርፉን በውጤታማነት ለማስቀጠል ቅድመ ዝግጅት ማድረግ እንደሚገባ የአማራ ክልል ገጠር መንገድ ቢሮ ምክትል ቢሮ ኃላፊ አስራት ያለህኝ አሳስበዋል። በጦርነት ያጣነውን የወደመውን ሀብት ንብረት መልሰን እንደነበረበት ከመመለሳችን በፊት መጀመሪያ የእኛን ማይንድ ሴት ማስተካከል አለብን። ትምህርት ቤቱ የፈረሰው የወደመው የሚገነባው የእኛ አእምሮ የእኛ ሴት አፎ ከተስተካከለ በኋላ ነው። የተስተካከለ አእምሮ ነው የተስተካከለ ግንባታ ሊያደርግ የሚችለውና መጀመሪያኛ የጸጥታ ችግሩ ምክንያት በላይ ልጆች ወደ ትምህርት ቤት ገበታ እንዲመጡ ከቤተሰቦቻቸው ጋር የምንሰራው ስራ ግን እንቅልፍ ያስተኛ መሆን የለበትም ብዬ አስባለሁ። በቀጣይ ዓመት ከማህበረሰቡና ከባለደርሻ አካላት ጋር በቂ የሆነ መግባባት ላይ በመድረስ በሙሉ አቅም ትምህርት ለማስጀመር ከወድሁ መስራት እንደሚገባም ተገልጿል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። በድሬዳዋ ነጻ የንግድ ቀጠና ውጤታማ ስራዎች እየተሰሩ መሆኑ ተገለጸ። በኢፌዴሪ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ እንዲሁም የፕላን በጀትና ፋይናንስ ቋሚ ኮሚቴ ጥምረት በድሬዳዋ ነጻ የንግድ ቀጠና ልዩ የኢኮኖሚ ዞን ላይና በድሬዳዋ ደረቅ ወደብና ተርሚናል ላይ ያደረጉትን የመስክ ምልከታ አጠናቀው ግብረ መልስ ሰጥተዋል። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢና የጥምር ኮሚቴው የመስክ ምልከታ ቡድን አስተባባሪ የተከበሩ ወይዘሮ አሻ ያህያ የድሬዳዋ ነጻ የንግድ ቀጠና ልዩ የኢኮኖሚ ዞንና የድሬዳዋ ጉምሩክ ውጤታማ ስራዎችን መስራታቸውን ጠቁመዋል። በስራ እድል ፈጠራ፣ ተኪ ምርት በማምረት በቴክኖሎጂ ሽግግር ወጪና ገቢ ንግድን በማሳለጥና ና ሁለት ሚሊዮን ዶላር የውጭ ምንዛሪ በማስገኘት ውጤታማ ስራዎች መሰራታቸውን ገልጸዋል። በተቋማቱ መካከል ያለው ቅንጅታዊ አሰራርና የአንድ ማዕከል አገልግሎት አሰጣጥ ምሳሌ የሚሆንና በጥንካሬ የሚጠቀስ መሆኑን ተናግረዋል። መረጃው

ዓለም አቀፍ የፋይናንስ ተቋማትን ማሻሻል ዘላቂ ልማትን ለማረጋገጥ ወሳኝ ነው ሲሉ በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ሳሙኤል ኢሳ ገለጹ። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ሳሙኤል ኢሳ በሲቪያ ስፔን እየተካሄደ በሚገኘው አራተኛው ዓለም አቀፍ የልማት ፋይናንስ ኮንፈረንስ ጎን ለጎን በተዘጋጀው ልዩ ስብሰባ ላይ ባደረጉት ንግግር የሲቪያ ስምምነት ከልማት አንጻር እስካሁን ዓለማችን የገጠማትን ተግዳሮቶች መፍታት እንደሚገባው ገልጸዋል። አምባሳደር ሳሙኤል የዓለም አቀፍ የፋይናንስ ተቋማት የሪፎርም ጥያቄ አንኳር የዘላቂ ልማት ተግዳሮቶች የሆኑትን የዳጫና የአየር ንብረት ለውጥ ቀውስና በአለም ላይ እየሰፋ የመጣውን የሀገራት የእድገት ልዩነት ለመፍታት ልዩ እድል የፈጠረ መሆኑን ገልጸዋል። አምባሳደር ሳሙኤል የሲቪያን ስምምነት ወይም ሲቪያ ኮሚትመንት በተገቢው መንገድ አለመተግበር የአዳጊ ሀገራትን የልማት ሁኔታ ቢገታም ባለም ደረጃ አሁን ካለው ችግሮች ላይ ተጨማሪ ዳፋ እንደሚሆን በመግለጽ አለም አቀፍ የፋይናንስ ተቋማትን ማሻሻል ዘላቂ ልማትን ለማረጋገጥ ወሳኝ መሆኑን በተወያይነት ባደረጉት ገለጻ አስገንዝበዋል። መረጃው የውጭ ጉዳይ ሚኒስቴር ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን፣ የእስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።